እንረዳዳ የአረጋውያን በጎ አድራጎት ማህበር ለአረጋውያን እሮጣለሁ የድርሼን እወጣለሁ በሚል መሪ ቃል የገንዘብ ማሰባሰቢያ ሩጫ አዘጋጀ። እንረዳዳ የአረጋውያን በጎ አድራጎት ማህበር የአረጋውያንን መሰረታዊ ማህበራዊ ና ኢኮኖሚያዊ ችግሮቻቸውን ለመፍታት እንደ እድሜ ባለጸግነታቸውም የተከበሩ ና ጤናማ እንዲሆኑ በማለት በ1990 ዓ ም የተቋቋመ ድርጅት መሆኑ ተነግሯል። ማህበሩ ከተቋቋመ ጀምሮ ለ824 አረጋውያን በተለያዩ መንገድ ድጋፍ እያደረገ ይገኛል ከነርሱም በተጨማሪ 1558 የልጅ ልጆቻቸውን በተዘዋዋሪ እርዳታ እያደረገ መሆኑን እንረዳዳ የአረጋውያን በጎ አድራጎት ማህበር አምባሳደር የሆነው አርቲስት ገረም ደጀኔ ለብስራት ሬዲዮ ና ቴሌቪዥን ተናግሯል። ድርጅቱ ከዚህ ቀደም ከምዕራባውያን ሀገሮች በልግስን ያገኘው የነበረው ገቢ ከጊዜ ወደ ጊዜ እየቀነሰ መምጣቱ ምክንያት አሁን ላይ እየሰጠ ያለው አገልግሎት ቀንሷል። በዚህም የአረጋውያን የልጅ ልጆች በተሻለ መልኩ ድጋፍ ለማድረግ ወደ ህዝቡ አድርሶ ማስተዋወቅና ገቢ ለማሰባሰብ አላማውን ያደረገውን መነሻና መድረሻውን አድዋ መታሰቢያ ሙዚየም ያደረገ የጎዳና ላይ ሩጫ ሰኔ 15 ቀን 2017 ዓም የሚያደርግ መሆኑ ተገልጿል። በሩጫው ላይም ከ3 ሺ እስከ 5 ሺ ሰው ይታደምበታል ተብሎ የሚጠበቅ ሲሆን በዚህ 5 ኪሎ ሜትር የጎዳና ላይ ሩጫ አትሌቶች መካከል የሚደረግ ውድድርም ይከናወናል። የመሮጫ ቲሸርት ዋጋው ለአዋቂ 500 ብር፣ ለታዳጊዎች 400 ብር ለሽያጭ መቅረቡን በእንረዳዳ የአረጋውያን በጎ አድራጎት ማህበር አምባሳደር የሆነው አርቲስቲክ ገረም ደጀኔ ለብስራት ሬዲዮ ናግሯል ዘገባው የአቤዛዊ ታራጊ ነው።